ይኔች እማዬ፣ እስር ቤት ከባድ ነው አይደል? ለምንድነው የምታለቅሱ? ቆይ እንዴት ነው የማላለቅሰው? እኔ እኮ የእናንተ እናት ነኝ። ምን አሴ ታሞብን ስንት ከባድ ቀንና ለሊት እንዳሳለፍን ታውቂያለሽ? አይደለም እሱንማ መቼ እረሳዋለሁ? እማዬ ዛሬ ሞተ ነገ ሞተ እያለን ስንት ከባድ ቀንና ለሊቶችን አብረን አሳልፈናል። እንዳላቅፍሽ ተጣልተን እንዳታቅፍኝ አኩርፈሽ ሌሊቱ ሙሉ እንደዛ እንደተቆራረፍን ጥዬሽ ስራ ስሄድ አታስታውሽም? አስታውሳለሁ እንጂ። ሞይ ወንድምሽ እኮ ያለ እንዳች አጋዥ ብቻችን አስታምሻ ኖረሻል። ሆነ ስታያቸው ነው ምን ሰርተው ይረግሟቸዋል? ተዘብስፎ እየዋሉ እዚህ ዛሬ ሁን የሚልስም ግን ከየት መጣለ? በስመ አብ አስባችሁታል። ግን ተምቹ ብሎ ቀርቧት ቢሆን እርግብ ሌባ ነው ብላ ነበር የምታስይዘው። የዛችን ከይሲ ስም አታንሳብኝ። ሰላም፣ አትቆጪ እንጂ። በእሷ ምክንያት መሰለኝ እኮ እናታችን የታሰረችው። ቆይ እንዴት ነው ማልቆጣ? እንዲ እነሱ ምን አደረገ? ችግር የለውም እረዳታለሁ። ይኸውላችሁ፣ አይታዩ በጣም አምሮበታል። አየሁት እኮ ነው አግኝቼው አንቺ ምን አለባት ጎርፉ በጆሮ ጉዳይ ቀልድ እንደማራከቃል አይደል? ወቷ ጠፍታ ይመጣጭ። ኦ ቤተሰቦቿ እንደታሰረች አያውቁም አይጠይቋትም? እሺ ግን ምን አይነት ጨካኝ ናቸው። ወይዘሮ ሜላት ለወይዘሮ ባዮች በጣም አዝና ነበረ። ታዲያ እህቴ እኮ ናት ማልቀስ ሲያንሰኝ ነው እኔ በማለት ቤት ውስጥ ቁጭ ብላ በጣም አዝና እያለቀሰች ነበረ። ሃናም ሆነ ሰላሜ ለማበረታታትና አሁን አንቺ ብታለቅሽ ምን ዋጋ አለው ቢሏትም እንዴት አላለቅስም እህቴ ናት የናት በማለት ያለቀሰች ነበረ። ታዲያ ፖሊሶቹም ወይዘሮ ሜላት አንደኛ ተጠርጣሪ እንደሆነች ምክንያቱም ወይዘሮ ባዩሽ እኔ ከሞትኩኝ ወይዘሮ ሜላት እንድናት የገደለቻት ብላችሁ በኋላ እንዳታዝኑ በማለት ነግራቸው ነበረ። ከእሷ ውጭ ሌላ ማንም አይነካኝም በማለትም ጥቆማ እንደሰጠቻቸው መሰረት ያን ነገር ስላለ ወይዘሮ ሜላትስ ወንጀለኛ አድርገው ነው የያዙት። ታዲያ አቶ መስፍንም ከሀገር እንድትወጣ ቢገፋፏትም ሃናም ሆነች ሰላምዬ ሁሉም ምንሳ ልጆቿም ወደ ሀገር እንድትወጣ ነበረ የሚፈልጉት። ነገር ግን የመጣውን እቃፈጣለሁኝ እኔ ጥፋተኛ አይደለውም፣ ወይም ወንጀለኛ አይደለውም። ስለዚህ ታዲያ ፖሊሶቹ መጥተው ይዘዋት ወደ እስር ቤት አስገብተዋታል። እስር ቤትም ካሉት ወጣቶች ጋር አብረን እንድትቀመጥ ደባልቀዋታል። እዛ ውስጥም ካሉት አንዷ ባሏ በቤቷ ውስጥ ክዷት ስታዝንና ስታለቅስ ያየቻት ነበረ። ቻምቹ በበኩሉ በጣም አዝኗል። ጥሩ ሴት ነበረች፣ እስር ቤት መግባቷ ግን በጣም ከባድ ነው እያለ ነበር። ታዲያ የችምቹም ስልክ ስለተወሰደበት እነዛ የመንገድ ላይ ጓደኞቹ አብራ አድርጎቹ ላሴ ደግሞ ሚሚ የምትባለው በጣም እንደምታፈቅረውና እንደምትወደው ከዚህን ቀደም ነግራው ነበረ። ታዲያ ለሷም ሲል ከሰፈር ለቆ መጥፋቱን ያስታውሳል። አሁንም ቢሆን ሁለቱ ጓደኞቻቸው የቸምጩን አስፈራርተው ስልኩንና ያለውን ገንዘብ ወስዶበት ነበር። አሁን ላይ ታዲያ በፍራቻ ውስጥ ነው ያሉት። አሴ መቶ ጆሮ መቶ ስልኩን የውስድም ግን ደግሞ ስልኩን እንመልስለታለን እያሉ ነበረ ሰላም ጤና ይስጥልኝ። ክብራን እና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ። በያላችሁበት ሰላም ሆኖልኝ ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። ኖላዊ ክፍል አንድ መቶ አስራ ሰባት ላይ ነው ያለው ምን ተፈጠረ ዛሬ የሚለውን አብረን እናያለን። ሰላም ይህም እናቷን ለማበረታታት አትናን ጀምሮ እያለቀሽ እኮ ነው ይበቃሻል በማለት ትናገራለች። አናም እንደዛው ትለምናለች እና ታዲያ አባዬ የነገረ የነበረ የመጀመሪያ ተጠርጣሪዋ አንቺ ነሽ በማለትም ስትነግራት ሀንዬ አንቺም ወንጀለኛ ነሽ እያልሽ ነው ወይ ትላታለች። ታዲያ ለተወሰነ ጊዜ እውነታው እስከሚወጣ ድረስ የሆነ ቦታ ብትቀመጭም ብላ ስትላት እኔ እናትሽ አንቺ ናት ነኝ የትም ቦታ አልሄድም በማለት ለሀናም ትነግራታለች። ለምንም ስትላት ያኔ ምርመራ ሲደረግ የተናገርሽውን ታስታውሻለች። ታዲያ ምን ብዬ ነበር ስትል የባንኮን ተቀጥቼ ንጹህን ከሆነ ንጽህናን አረጋግጬ ነው በማለት ያልሽውን አስታወሽ ብላ ለሃናም ነግራታለች። ታዲያ ማለት ስትላት እኔም እንግዲህ ንጹህ ነኝ። ስለዚህ ታዲያ ማየ ለተወሰነ ጊዜ እኮ ነው አንቺ ብትታሰሪ እኛ ምን እንደሆነ ታውቂያለሽ ስትላት የኔና ባዩሽን ጸብ ተጠቅሞ የሆነ ሰው በመሃላችን ገብቷል። ቆይ ማለት ነው ስትልም እኔ ምን አውቄ፣ ግን ደግሞ ተደብቃ አትቀርም። መሸሽ ሳይሆን እውነቱንም እንጋፈጠው በፍለፊት በመሆን ነው በማለትም ትናገራለች። ሰላምዬም ከመኝታ ቤት ስትወጣ ምን ሆነች ነው ደግሞ ሲላት እናቴ ምን እየሆነች እንደሆነ ታያለህ ወይ ትላለች። ታዲያ ምን ሆነች ሲልም እየተናፋረቀች እኮ ነው እናት እንደዚህ አይባልም ብሎ ምን ይሳም ይቆጣል። ወዲያውም በር ተንቋቅቶ ፖሊሶቹ ይመጣል። ታዲያ ወይዘሮ ሜላትንም ፈልገን ነበር የመጣን ዋለች አለች ብሎ ሲጠይቁ አለች ብሎ ምን ይሳምን ሊጠራ ይሄዳል። ወዲያውም ወይዘሮ ሜላት ትመጣና ታዲያ ሰላምታ ከሰጠቻችሁ በኋላ ለጥያቄ እንደምትፈለግና ወደ ጣቢያ እንደሚወስዷ ሲነግሯት፣ ሀናም አይሆንም ብላ እሪቷን ትገጥማለች። ታዲያ ወይዘሮ ሜላት እናቷ እየተነጋገር ነው ነረስተች ነው ወይ ሀንዬ፣ ብዙ ተነጋግረን የለም ወይ በማለት ልጆቿን ለማረጋጋት ትሞክራለች። ነገር ግን ሰላምን ብትሆን ምን ይሳም ሁሉም ተረበሹ። እናም ማየ ምንም አላረገች እናንተ ተሳስታችኋ ስትል እሱም በምርመራ እናረጋግጣለን በማለት ፖሊሶቹ። ታዲያ ሰላምዬም እናቴ ማትሄድም በማለት እያለቀሰች ነው፣ ሀናም ብትሆን እንደዛው። አቶ መስፍንም እስቲ አረፍ በሉና እንነጋገር ሲላቸው እኛ ወንጀለኛ ማያዝ እንጂ ሌላ ነገር መልእክት የለንም። ስለዚህ ወለው ፖሊስ ጣቢያ መውሰድ እንዳለባቸው ፖሊሶቹ ተናግረው ወይዘሮ ሜላትን ይዘዋት ይሄዳሉ። ታዲያ አቶ መስፍንንም ልጆቹን አረጋጋቸው እንጂ ስትለው ምን አድርጌ ላረጋጋቸው በማለት ታዲያ ኃይል የሚያስፈልግ ከሆነ ኃይል እንጠቀም ነው እንሄድ በማለት ነበር ፖሊሶቹም የተናገሩ ታዲያ ሰላምም ሀናም ለቅሷቸውን ቅልጥ ያደርጉታል። ቤት ውስጥ አሴናቸውምቸውም ከመንቀል ላይ ቁጭ ብለው ታዲያ የድሮ ሰፈራችን እኮ ስጓ ስጓ ስቆይቼ እዛ ደረስኩኝ። ታዲያ እዛ ሰፈርም እኮ እንዳታገኝኝ ብዬ ነው የሄድኩት ብሎ እኔ ስንት ሀገር ሳስስ አንተ እዛ ተቀምጠህም በማለት እዛ ትሄዳለ ብዬ ስላላሰብኩ እዛም አልመጣሁም። ነገር ግን እነ ጎርፌ እንዴት ናቸው ባክህ ብሎ ይጠይቅ። ታዲያ እነሱንማ አግኝቻቸዋለሁ። ታዲያ ስልኬንስ ይበሉኝ እነሱ አይደለም ወይ ብሎ ሲነግረው ለጆሮ ጆሮም እንዴት ሊሆን ይችላል በማለት ይጠይቀዋል። አዎ እነሱ ናቸው ገንዘቤንም በሉኝ ሁሉንም ነገር ወሰዱብኝ በማለት ሲነግረው እንዲህም አይሆንም ብሎ ይናደ። ጆሮም ታዲያ ወይን የጆሮ፣ ወይን የጆሮ ብሎ በጣም ይናደዳል። በላሁን ተነስንሄድ ሲለውም ተዋቸው ባክህን በቃ በማለት ቸምቹም ለማረጋጋት ይሞክራል። እኔንማ አይደፉኝም እንደዚህ በማለት ቸምቹም ይና አሴም ታዲያ ተከተለኝ ብሎ ይሄዳል። በቃ መጣው በማለት ቸምቹ ይነሳል። በጎዳና ላይ ያሉት ሚሚና እንዲሁም ደግሞ ጓደኞች ሁለቱም ቸምቹ ከእስር ቤት እንደወጣ ይነግራታል። ይውጣ ታዲያ ምን ያመጣል በማለት ሴቷም ትናደዳለች። ደግሞ አንተ ምንድን ነው የሚያስፈራህ ስለ ቸምቹ ስትለው ጆሮ እኮ ጓደኛው ነው። ስለዚህ ጆሮ ተሰማ ይገለናል በማለት ይንገረዋ ታዲያ ምን ያመጣል? ስትለውም አንቺ ላይ የማይጨክንብሽም። እንደዛ ባይጨክን ነው ጥሎን የጠፋው በማለት ታዲያ፣ ይዞሽ እንዲጠፋ ነበር የፈለግሽው? እኔ ታዲያ የሆንኩለትን ኩለትን እያወቅ አደል ንጥሎኝ ሄደው። ሱሴ የለፈው አልፏል፣ ወደፊትሽን አስቤ ሲላት፣ አንተ ደግሞ የጆሮ ስም ሲነሳ ሽንት ይመጣል በማለት እሷም ጥሎ ሄዳያ፣ ሰውየው እኮ ጆሮ ነው ታቂዋልሻል ሲላት፣ ከመጣ ይምጣ ይቅርታ ትጠይቀዋለህ። ምንድነው እንደዚህ የሚያደርግ? በማለትም ታዲያ እስር ቤት ካሉት ወጣቶች መሀል ዘርፊ የምትባለው ስለ ፍቅረኛዋ እያሰበች እየዘፈነች ነበረ። ታዲያ ሁሉም እዛ ያሉት ምንድን ነው የምትለው በማለት ስለ ፍቅረኛዋ እየዘፈነች ነው አትላለይ አንደኛዋ። ከዛውም ደግሞ ፖሊሱ ተከትሎ ሲመጣ ብድቅትልና መጣ እንደ ልብሴን ሳልቀይር በማለት ትነሳለች። ከዛ ሌላም ታራሚ አምጥቻለሁ በማለት ግቢ ይላታል ወይዘሮ ሜላትን አንደኛዋ ታሰርጓል አይኖቹ አንስታችሁ ያመጣችኋት በማለት ትቀልዳለች። ፖሊሱም አርፈሽ ተቀመጫ አንቾረኛ በማለት ሞ በደንብ ተንከባከቧት በማለት ይነግራቸዋል። ካለ ዘርፌም ትንሻት ቆይም ወይ ትለዋለች። እንግዲህ ከፍቅረኛዋ ጋር ተመሳስሉባት ይሁን ፖሊሱ የሚታወቅ ነገር የለም። ታዲያ ስራ አለብኝ ብሎም እሱ ወይዘሮ ሜላትን ታስገባ በኋላ ይሄዳል። ወይዘሮ ሜላትን ቁጭ ልትል ስል ቋይ ቋይ የሻማ መክፈል አለብህ ሲሉ ምን ማለት ነው? እዚህ ስትኖሪ ያልጋ መክፈል አለብህ ሲሏት ወይዘሮ ሜላትም አልጋው የት አለ ምን ማለት ነው ብላ ግራ ታጋባለች። ልትቀመጥ ስትል ብድግ ብላ ኑሩ፣ እሷስ ምንም የምታውቅ አይመስለኝም ስትላት አንደኛዋም፣ ወይዘሮ ሜላትም ታዲያ እኔ ገንዘብ የለኝም ምንም ነገር አልያዝኩም ስትላቸው እንደዛ ከሆነ ወይ ዝፈኝ ወይ ጨፍሪ ትላት አለ። ታዲያ ምህረት ሴትዮዋ አመጣጧ ከሀዘን ላይ ይመስላል እንተዋት በማለት መቀጣት የለባትም ማለት ነው ስትል በድምፅ ብልጫ ይሆን ብለው ለወይዘሮ ሜላት እጃቸውን ይወጣሉ። እኔ ግን ትቀጣ ነው ምለው ብላ ስትናገር በድምፅ እኮ ተበልጠሻል ይሏታል። በቃ ተቀመጪ በማለትም መስፍንም በር ላይ ቆሞ ፖሊሱን እየጠበቀው ነበረ። ታዲያ ስለአንድ ስለ ባለቤቴ ልትነግረኝ ትችላለህ? ለምንድን ነው የታሰረችው ብሎም ይጠይቃል። አልነገረችም ማለት ነው። እሱማ ነግራኛለች አውቃለሁ። ወይዘሮ ባዮሽ ጋር ስለሞተች ተጠርጣሪዋ እሷ ታዲያ፣ ወይዘሮ ሜላት ጥቆማ ተደርጎባታል። ከዚህ በፊት ወይዘሮ ባይሹኛ ጋር መታ እየተከታተለቻት እንደሆነ ልትገላትም እንደፈለገች ጥቆማ አድርጋ ነበረ። እኮ አልተከታተለቻትም፣ ይህንን ማሜሉ ነግራኛለች በማለት እሱን ተከታትለን የምናጣራው ሆነ ውጦ፣ መስፍንም ምን ማድረግ ይሻለኛል ሲሉ፣ እሷን መንከባከብ ነው። እንዴት አርጌስ ይላሉ ታዲያ ለዛሬው ምግብና ልብስ አምጣላት፣ ሰዓቱ ሳይሄድብህ ብህ በማስተያየት ትፈቅዱልኛል ወይ ሲሉም፣ አዎ፣ ግን ሳይመሽ ቶሎ እንድትመጣ ሲሉትም፣ መኪና አለኝ ቶሎ ደርሼ እመጣለሁ በማለት ተሰናብቶት ታዲያ ሀና ሰላምዬም ሆነ ምን ምንሳ በጭንቀት ውስጥ ተወጥረው ሳለ ምን እየተፈጠረ ነው፣ እንዲሁም ምን ይሆን እያሉ በጭንቀት ውስጥ ናቸው። ወዲያውኑ ስልክ አባታቸው ይደውልና ለእናታቸው ልብስና ምግብ እንድታዘጋጅ ለድንብላን እንዲነግራቸው መልእክት ይናገራሉ። ታዲያ አባታችንም ምንድነው የሚለው ሲሉ የሚበላና ልብስ እንድታዘጋጅ ንገራት እያለኝ ነው ሲል እውነት ሆነ ወይ ብላ ሰላምም፣ እኔ እኮ ጠይቀው የሚመለሷት መሰለኝ። ሀና በበኩሏ እናቴ የሌለችበት ቤት አላድርም፣ ስለዚህ እሷ ጋር ሄጄ ነው ማድረው ሰላምዬም ጤና ጣቢያ እንኳን አይደለም ያለችው፣ እስር ቤት ነው። እንዴት ያስገቡሻል? ስትላ ለምኛም ቢሆን ከእሷ ጋር መግባት አለብኝ በማለት ይከፋታል። ታዲያ ይሳ እናንተ እዚህ ቁጭ ብላችኋል፣ ለማየኮ ልብስና ምግብ አዘጋጅ ተብላችኋል ሲል እኔ ምንም ነገር አልሰራም ትላለች ሰላምን። ከዛ እኔም ፈርቻለሁ ብላ ሀናና ሰላም ቆጭ ብለዋል። ምንሳም ተነስቶ እኔ ልብሱን አዘጋጀዋለሁ በማለት ወደ ክፍል ይገባል። እናም ታዲያ ሰላምዬ እናታችን የደህንነኝ እንዴት ሆኖ ነው የምናያት? በማለት ታዲያ ቆይ አባዬ ይምጣና እንጠይቀዋለን ይወስደናል። አሁን ተረጋጊ አንቺ ብላ ሰላምዬም ሀንዬን ታረጋጋለች። ቆይ ግን እኔ ምን አይነት እድል ነው ያለኝ? በማለት ታለቅሳለች። አንቺ ታለቅሽ፣ እኔም አለቅሳለሁ፣ እባክሽን ሀንዬ እያለች ማባበሉን ያዘች። ሱሴ ምን ሆነች ነው ይላታል የጎዳና ተዳዳሪዎቹ ሱሴና ታዲያ ምን ትሆነሻል ለምቦች ሽንጣት እኮ ሲላት፣ ተወኝ ባክ ጎርፌ ብላ ጥላው ትሄዳለች። ሲሉ አይገባም ወይ ብላ ጥላው ታጠገቡ ተተነሳች፣ በኋላ እሱም ተነስቶ ይሄዳል። ታዲያ ቀር ጥያቄዋን አልተቀበላትም ነበረ። አንቺ እኮ ባዶጌ እንደ ህቴ ነው ማየሽ፣ እንደዚህ አይነት ነገር ማውራት አይገባሽም ሲላትም፣ እባክህን እኔ ተይዣለሁኝ አስጨርሰኝ በማለት የነገረችው፣ በተዝታ ሲጋራውን እያጨሰ ቁጭ ብሏል። ከአንድ ቦታ ታዲያ ጠጥ ብላ ስታየው ነበረ። ምንሽ ነው እንደዚህ የምታይኝ? ምንም ትለዋለች። መግዴ ምን ሆነች ነው ብሎም ሲጠይቃት የሆነ ነገር ልነግርህ ቅራይ ልህማይ ብላ ነበር የጀመረችልህ ታዲያ አንተን ሳይ ነው የሚደብረኝ ስትለው፣ ምን ይላታል? ምን ሆነች ነው የሚደብር ሲላትም፣ ፉንቃ ብጤ ሳይዘኛ አይቀርም አሴ። ታዲያ ከት ብሎ ይስቃል። ገና እኮ ህጻንሻል። ታዲያ ሰውየው ማነው ባክሽ ብሎ ሲጠይቃትም አይገባህም እንዴ አንተ ነው ስትለው ምን ክድየት ጣላሽ አለው በማለትም ይቆጣታል። ከነገ ዛሬ አቶ ካለው ብዬ እኮነ ዛሬ ሲብስብኝ ጊዜ ነው በማለትም በሚስፍንም ወደ ወይዘሮ ሜላት ጋር የታዘዘውን ይዞ ይሄዳል። ምግብና ልብስ ነበር ወሰደላት። ታዲያ በጣም ጨንቁት ሲያቀረቅር ልጆቹን አበረታታ እኔ ምን ሆናለሁ? እንደዚህ በባዶ ቤት ተዘግቶብሽ እንዴታ እንዴት አልጨነቅ ሲላትም ከሰው ጋር ኮነ ያለሁት የፈጠረው ነገር ብታስረዱን ሲል ለምንድን ነው በቁጣ እንድነግርህ እንድነግር የምትፈልገው? ባይሿን እኔ እንዳልገደልኳ ታቃለ አደል? ስትለው ሱማን ያቃል አቃል ሄን ታወቅ እድሜ ልኬና ልቀመጥ ለምን ትጨነቃለ? ስትለውም የፍርድ ሂደቱ እኮ ነገ ዛሬ ሲባል ሊራዝም ይችላል በማለት ይጨነቃል። ታዲያ የተቋጠረላት ምግብ ይዛ ስትገባ ወደ ወንደኛዋ ምንጭቅት አረጋታለች። ታዲያ ወደ ወንፍት ትታርጋ እኔ እርቦኛል በማለት አንቺ ብቻ አደለሽ የምትበይ በማለትም ትፈታና ለመብላት ታስባለች። ታዲያ እኔ አብራሽን ብለው ይጋብዟታል። እናንተ ብሉ እኔ አላሰኘኝም። ከጥጌ የተጠመጠችውንም ልጅ እሷ አትበላም ወይ ብላ ስትጠይቅ፣ እሷ አትበላም ግን በሳን ቀንሰናት እንሰጣታለን ብለው ቀንሰው ይሰጧታል። ለእሷም ቢሆን በጉርሻ አንዴ ያጎርሷት። እርቢትም ያሉት ልጆች ታዲያ በደስታ ምግባቸውን ከበሉ በኋላ ደስ ይሏቸው መሰግናለን ይላሉ። ቸምቹና አሴም ወደ ሀና ቤት ሄደው ታዲያ አይዞ ዘሪሁን ብላ ሰላምዬ ትናገራለች። ሐናም እንዴ እንደዚህ ነው ሊስሙ ብላ አው ዘሪሁን የሚባል ስም ነው እንግዲህ እኛ የምናውቀው ስትል ሰላምዬም ታዲያ ሀናን ለመርዳት ሲል ነው ስሙን ዘሪሁን ያለው። በቃ ፍቱት በማለት አሴም የሚናገር ታዲያ አስባችሁታል እንዴ ቸምቹ ነኝ ብሎ ቢቀርባት ኖሮ ወደዛው ነበረ እስር ቤት የምታስገባው በማለት ይናገራል። የዛችንን ቀይሲ ስም አታንሱ ብላ ሰላምም ትናደ። ታዲያ እስር ቤት የዛን ያክል አስር አይደለም እኛ ከስንት ጊዜ ስንት ይገብተናል በማለት ሲነግሩ እየሰረቃችሁ ነው ብላ ሰላምም ትናገራለች። ሳንሰርቅም የገባንበት ቀናል። አንዳንዴ ሲርበን ሲጠማን እዛ ገብተን ለመብላት ሰው እንዲያየን ሆን ብለን በለን ከአንዱ እናነሳለን ወዲያው ይዘን ወደ እስር ቤት እንገባለን። እዛ ትንሽ ጊዜ አሳልፈን ደግሞ እንወጣለን። ታዲያ እስር ቤት ያሉት ተኝተው፣ ወይዘሮ ሜላት እንቅልፍ ያልወሰዳትም ወጭ ብላለች። የተኙትም አንደኛዋ በጣም ትረበሻለች፣ በህልሟ መጥፎ መጥፎ እየነገር እያየች ታዲያ አንዷ አንቺ እያለሽ እንደት እንዴት የምንተኛው በማለት ትበሳጫለች። ምን ሆና ነው ብላም ወይዘሮ ሜላት ስትጠይቅ ፍቅረኛዋ በገዛ አልጋዋ ላይ ሌላ ሴት ይዞባት አግኝታ ከዛም የአበባ ማስቀመጫ አንስታ አናቱን አለችው። ከዛም እሷ አረፈ፣ እሷም ወደዚህ መጣይ፣ ቤተሰቦቿም አይጠይቋትም በማለት ስትነግራት በጣም አዝና ቆይላ አረጋጋት በማለት ሲሆንስ አፏን ያሽልን ትላለች። አንደኛዋ እንደምንም ታረጋጋታለ የታ ቹም ታዲያ ስለመቅድ እያወሩ ነበረ። እኔ አሁን ሀናን በጣም ስለማፈቅራት በቀን ሳላያት ተዋልኩ በጣም ይጨንቀኛል ግን መቅድን እየጎደዋ ትኖሯለካ አሁን ገና ታወቀኝ እሷን በጣም ስለምትወደኝ ለኔ ያላት ፍቅር በጣም ነው የጎዳት፣ በማለት ደህንነቷንም ለም ይጠይቅ በጣም እንደተጎዳች ያስታውቃል? እንዴት ሲል ሲጋራ ካፏ አይጠፋም፣ በቃ በየደቂቃው በማጨስ ሁሉም ወይዘሮ ሜላትም እና እና ልጆቿ እና አቶ መስፍን ሊጠይቋት ሄደው ነበረ። ታዲያ ልጆቿም ተረብሸዋል። እሷም ስትመጣ ስታያቸው ለምንድነው እዚህ የምትሆኑት በማለት ትቆጣለች። ሰላምዬ ምንም ቢሆን ያን ያሰለፍነው ነገር ትዝልሻል? ብቻችንን ሆነን ምናሴታሞ ታሞ ነገ ዛሬ ይሞታል እያልን። አዎ አስታውሳለሁኝ። ታዲያ እኔ በሌሊት ተነስቼ ላንቺ ጥዬልሽ ስሄድ አንቺ ወንድምሽን ይዘሽ ያን ጊዜ ሁሉ አሳልፈነዋል። ይሄም ያልፋል፣ እንዳትጨነቁ። አንቺስ ብትሆኝ ለአባትሽን እዚህ ድረስ ይዘሽ መጥተሽ ይድንልኛል ብለሽ ተስፋ አድርገሽ የለም ወይ? ታዲያ ያን ተስፋሽ ወዴት ሄደ? አንቺም ጠንካራ ሁኝ ብላ ልጆቿን ትመክራለች። በዛ መሀል ታዲያ አቶ መስፍን ተሰምቶት ጥሎ ይወጣል። ታዲያ ወይዘሮ ሜላትም ለጥያቄ ያቀርቧታል ወንጀለኛ እንዳልሆነች እና ወይዘሮ ባዮሽን እንዴት አርኪ ነው የምገላት በማለት ትነግራቸዋለች። ግን ደግሞ ጠበቃ እንደሚያስፈልግሽ ስለዚህ ብትዘጋጅበት ብለው ሲሏት ታዲያ ካስፈለገም የድርጅቴ ስላለ ችግር የለውም በማለት የምትነግርኝ ነገር ካለ ትላታለች። ነገር ግን ወይዘሮ ባየሽ መቼም እራሷን አጠፋች አትይኝም አትይንም በማለት ይጠይቁ። ወይዘሮ ባየሽ ምንም ቢሆን ይህን ያህል ደካማ የምት የሆነች ሴት አይደለችም፣ ምንም ቢቸግራት እራሷን ማጥፋት እንደማትችል እየነገረቻቸው ነበረ። ታዲያ የእኔና የእሷን ግጭት ተጠቅሞ በመሀላችን የገባ ሰሆን ወይዘሮ ሜላትም እኔ እሷን ለመግደል የሚያደርስ ጸብ የለንም፣ ግን ደግሞ ካስታወሽ ለመጨረሻ ጊዜ ቢሮ መታ ሜላት እየተከታተለች ልትገለኝ ነው ብላ የተናገረችው ነገር አለ። እሱንማ እንግዲህ እናንተ አጣርታችሁ ድረሱበት በማለት መልሷት አሉ። አቶ መስፍንም በጣም በበፊቱ ባለፈው ነገር ተጸጽተው ቁጭ ብሏል። ከአንድ ቦታ ታዲያ ሀና መታ ምን ሆነ አላባ እየተግሳል እኮ ስትለው ሀና ሰላምና እናት ሲያወሩ አሰማሽም ወይ ያን ሁሉ መከራ እና ስቃይ ሲያሳልፉ እኔ ያጠገባቸው አልነበርኩም በማለት በጸጸት ውስጥ ነው። እኔ ጥፋተኛ ነኝ። የጎረቤቶችን ወሬ ሰምቼ ሚስቴንና ልጆችን ጥዬ አንዷ ልጅ ጠፋይ ብዬ ሁለቱን ደግሞ በትኝ ሄድኩኝ። አተኮ የጠፋችኝ ልጅን እንኳን አልፈለግኳትም በማለት በጸጸት ለሀና ይነግሯታል። አንተኮ ልክ ነህ፣ ግን ደግሞ ግን ምን ነክቶኝ ነው ለጠንቋይ ገብራታል ብዬ ልጅን በጣም ተናድቼ ጥያት ሄ አደ እኔ እኮ ያን ሁሉ ጥፋት አጥፍቼ ያን ሁሉ ነገር አድርጌ የረባ እንኳን ይቅርታ አልጠየቅኳት የሚሉን በማለት በጸጸት ውስጥ ናቸው። ሀናም እያበረ ስለ ያቅቷል። ቀጣይ ምን ይፈጠር ይሆን? ላይክ ሰብስክራይ እንዲሸር በማድረግ አበረታቱኝ። ቪዲዮዬንም እስከ መጨረሻው ስለምታዩ አመሰግናለሁ። መልካም ቆይታ የሆነላችሁ። ባይ ባይ። በያላችሁበት ሰላም ሆኑልኝ። እወዳችኋለሁኝ